ፈቲ ከፉፉ ፍቅር ይዟታል አሉ። እውነት ለመናገር ፉፉም ከፈቲ ፍቅር ቢይዘው ወይም ቢጨመድደው ፈቲም ከፉፉ ፍቅር ቢጨመድዳት የእውነት ደስ ይላል፣ ደስ ይለኛል፣ ምኞቴም ነው። ነገር ግን እዚህ ጋር አንድ ልብ ማለት ወይም ደግሞ ማስተዋል ያለባት ነገር ቢኖር ፈቲ ፉፉን ከፍቅር ይላ ማራቅ ብላ ፍቅርየን የማይሆን ቦታ ሂጂ ወይም ደግሞ የማይሆን ቦታ ላይ ውደቂ ብሎ ወይም የማይሆን ቦታ ላይ ፍቅርየን መጣል የለባትም። ለምሳሌ ትናንትና አሁን አጭር ቀሚስ ለብሳ ከአንድ ወንድሟ ጋር እራት ግብዣ እንድትጋበት እራሷ ስትገፋፋት ምናምን ነበረ። ያ ማለት እንግዲህ ፉፉ አብሯት እንዳይመጣ ፉፉን ፉፉ ፍቅርየንና ፉፉን ለማራራቅ ጥረት ላይ ናቸው፣ ባጭሩ ማለት ነው። ነገር ግን ፍቅርዬና ፉፉ ይራራቋል። በእህትነት አብረው እንዲሆኑ ምኞቴ ነው እስከ መጨረሻ። ነገር ግን እዚህ ጋር ፈቲ ፉፉን ካፈቀርሽው እና ከወደድሽው በፍቅር አብራችሁ ብትሆኑ፣ ሃይማኖታችሁም አንዲ ነው ደስ ይላል እና ፍቅርዬን የማይሆን ቦጣ መጣል የለብሽም። ለምሳሌ በሃይማኖቷ እኩል ካልሆነ ሰው ጋር ሂደሽ ራት ቢ ቀሚስ ለብሰሽ ምናምን ይሄ ማለት ትክክል ነው ብዬ አላስብም። ምክንያቱም ለፍቅርዬ ጥሩ ነገር ስላልሆነ ወይም ደግሞ ወደፊት ሊጎዳት ስለሚችል አይታወቅም እና እና የራስሽን ብቻ ወይም ራስ ወዳድ መሆን የለብሽም ፈትዬ ማለት ነው። ፉፉን ቀስ በቀስ በፍቅር ተጣምራችሁ አንድ ላይ እንድትሆኑ ምኞቴ ነው። ቀስ በቀስ ያንን ነገር ማድረግ ትችያለሽ እንጂ በጥቅሉ እንደዚህ ከፍቅርዬ እንዲርቅ ብለሽ እንደዚህ ፍቅርዬን የማይሆን ቦታ ላይ ለመጣል ወይም ደግሞ ለሷ የማይገባት ቦታ ላይ እንድትሆን ማድረግ የለብሽም ብዬ ነው የማስበው እና እዚህ ጋር ቤቴን መጥበሀ እየወለወልኩ ነው። ሰለሞወሎላው ና ሰላወላወሌ አጠይቁኝ ዝም ብዬ ነው ነካ ነካ እያረኩት ነው ማለት ምክንያቱም አጽድቼዋለሁኝ። ነገር ግን ልጆች ቤት ስለሆነ ሲገቡ ሲወጡ ስለሚደፋፉ ዝም ብዬ ነካ ነካ እያረኩት ነው። በደንብ አጽድቼዋለሁኝ ጠዋት ላይ ማለት ነው እና ምን ይመስላችኋል? እኔ ፈቲና ፉፉ በፍቅር አንድ ላይ ቢሆኑ በጣም ደስ ይለኛል። ሃይማኖታቸውም አንድ ስለሆነ ምናምን ነገር ማለት ነው። ያ ማለት ግን ፍቅርዬን ከፉፉ እንድትረቅ ወይም ደግሞ ፉፉ ከፍቅርዬ እንዲረቅ ብለው እነዚህን ሁለቱ ልጆች መል እንትን ማለት የለባቸውም። እህት ምርጥ እና እህትና ወንድም መሆን ይችላሉ። ሁኖም ያሉ ልጆች ናቸው ፉፉና ፍቅርዬ ማለት ነው እና እህትና ወንድምነታቸውንም ለያይተ ነው ካላረፍን አላችሁ። ምንድን ነው ምን ጉር ናቸው? ተረጋ ጉንጂም ነው ቡሪኬን ዛሬ ደግሞ ቡሪኬ ቀብራራው የለም ቀብራራው ብለ ነው የለ። እኔ ለእኔ ሁለቱም ቀብራሮች ናቸው። ፉፉም ቀብራራይ ነው፣ ቡሪኬም ቀብራራይ ነው። ሰው ዛሬ የጠፍቶ ነው እርግጠኛ ነኝ። ካሜራማን ይቺ ኳስ ደግሞ ሶስት አይን አላት። ጋይስ ኳሷን አገኘዋት የልጆቹ መጫወቻ ማለት ነው። እና አይኗ ገርሞኝ እያየዋስ ነው እያገላበጥኩኝ እና ብሩኬ ዛሬ ምን ሁኖ ነው ያልመጣው? ወይስ የዛሬው ተሳትፎ ካሜራ ማንነት ነበረ ሶ እና ምን ምን አሰባችሁ ጋይስ ማለት ነው። ብቻ ስለመጡላቸውም በጣም ደስ ብሎኛል። ግን ውሰጩ ቀልሹ መንጥቂው መናጥቂው የሚባል ህር መልስ